ሰላም አለይኩም ወረህመቱላሂ ወበረካቱ ቡድና የተከበራችሁ የዜድ ትዩብ ተከታታዮች፣ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ መሽቁል እንሰራለን። መሽቁል ለመስራት እዚህ ጋር ቆራርጬ አጥቤ ያዘጋጀሁት ዶሮ አለኝ። አሁን እሱን የማደርገው ቅመሞችን አድርጌ አሽቼ ግማሽ ደቂቃ ወይም ደግሞ አንድ ሰዓት አስቀምጠዋለሁኝ ማለት ነው። እንግዲህ እናንተ ጋር ሌላ መጠሪያ ስም ሊኖረው ይችላል። እኔ ጋር መሽኮል ነው የምንለው። ይሄን ለመስራት የሚያስፈልገኝ የማደርገው ባህራት አደርግበታለሁ። ባህራቱ መሸከላት ማለት ነው የተፈጨው እንደ በርበሬ ከሙን፣ የተፈጨ በርበሬ፣ የተፈጨ ነጭ ሽንኩርትና ዝንጅብል፣ ዘይት ዘይቱን ውከዛ ይሄንን እንደዚህ አድርጌ አንድ ላይ በደንብ አድርጌ እቀላቅለዋለሁኝ። ከዛ ተመልሽ ይመጣለሁ ማለት ነው እ እንደዚህ አድርጌ ቀላቅየዋለሁኝ። አሁን እከድ ነውና አንድ ሰዓት ወይ ግማሽ ሰዓት የሚሆን እንደዚህ አድርጌ ያስቀምጠዋለሁኝ። አሁን ወደ ሩዙ አሰራር እንሄዳለን። እሺ አሁን ሩዙን ለመስራት የሚያስፈልጉን እኔ እዚህ ጋር ቲማቲም አዘጋጅቻለሁ። ይሄንን ቲማቲም፣ ቃሪያ፣ ነጭ ሽንኩርት አንድ ላይ አድርጌ እፈጨዋለሁ ማለት ነው። መፍጫ እዚህ ጋር አዘጋጅቻለሁኝ። ሽንኩርት ደግሞ እዚህ ጋር አለኝ። እሱንም በረዣዥሙ ከትፌ የምጠብሰዋለ። ይሄ ሽንኩርት በነገራችን ላይ ሲጠበስ ያን ያክል ቆንጆ አይሆንም። እኔ ያለኛው ሽንኩርት ስለሌለኝ ነው። ይሄ የሆነ ነጭ ውሃ አለው እና ሲጠበስ ያን ያክል አይደለም። እናንተ ጠይወት ሽንኩርቱ ማለት ነው። ሲጠበስ ምንም ሀሪፍ አይሆንም። እኔ ያለኝ ይሄ ነው። ስለዚህ ወደ ቀጣይ ስራ አብረን እንሄዳለን። እሺ ያው አንድ ሽንኩርት እንደዚህ በረጃጅሙ ከትፌው አለሁኝ፣ ልጠብሰው ነው። እዚህ ጋር ደግሞ በደቃቁ ከትፌ ያለሁኝ ይሄን ደግሞ ስጎውን የምሰራበት ነው ማለት ነው። እዚጋ ቲማቲሜንም ፈጭቸዋለሁኝ፣ ተፈጭቷል። እዚህ ጋር ቅድም ሽንኩርቱ ሲጠበስ ቆንጆ አይሆንም ያልኩት ሽንኩርቱ ያው ሽንኩርት ነው። ቀይ ሽንኩርት ቀይ ሽንኩርት ነው፣ ግን ቀይ ሽንኩርት ሆኖ አይነት አለው ስንጠብሰው ቆንጆ የሚሆንና የሆነ ስንጠብሰው ዝም ብሎ ልስልስ እያለ የሆነ የሚሆን ሽንኩርት አለ አይደል? ይሄ ነው ያ ነው ማለት ነው የኔ ሽንኩርት። ስለዚህ አሁን ይሄን ጠብሰዋለሁኝ፣ ዶሮውንም እንደዛው ማለት ነው። እሺ፣ በመቀጠል ድስቴን ጥጃለሁ። ድስቱ ላይ ዘይት አደርጋለሁ የሚበቃኝን ያክል። እንደዚህ ሲታይ ብዙ ዘይት ያደረኩ ይመስላል፣ ግን ትንሽ ነው ያደረኩት ዘይት። በመቀጠል ሽንኩርቴን አደርጋለሁኝ። እሺ እዚህ ጋር ያው እንደዚህ እያደረግኩኝ እያበሰልኩ ነው። በጎን ደግሞ ሩዜን የማበስልበት ውሃ እጥጃለሁ። ሩዙ ላይ ይሄንን እንጠቀማለሁ፦ ሄል፣ ጅርፋ፣ ምስማር እና ፍልፍል አስዋድ፣ ገዛጫው። ውሃችን ሲፈላ ሩዙን እንጨምራለን። የጣራው ሽንኩርት እንደዚህ ተጠብሶልኛል። አሁን ይበቃዋል። እዚህ ጋር የምጨምረው ነጭ ሽንኩርት እየተፈጨና ዝንጅብል እጨምርበታለሁ። ቅመማ ቅመሞችን እዚህ ላይ ነው የምጨምረው፣ ትንሽ ጠበስ እንዲሉ ስለምፈልግ። አሁን ዝንጅብልና ነጭ ሽንኩርት እንደምትመለከቱት። ነጭ ሽንኩርቱንና ዝንጅብሉን ከጨመርኩበት በኋላ ያው ቅመሞችን እጨምሬዋለሁ እዚህ ጋር ምን ቅመም እንጠቀም ለሚለው፣ ያለት ምን ቅመም መጠቀም ትችላለን፣ ችግር የለውም። ከዛ እንደዚህ ትንሽ ጠበስ ጠበስ እናደርገውና እንዳይቃጠል ቅድም ላይ የፈጨነው ቲማቲም አለ እሱን እንጨምርበታለን። ከዛ እንደዚህ አድርገን እናበስለዋለን፣ በስራዋለን። እሺ፣ አሁን ላይ ኦ፣ እዚህ አድርገን የጠበስኩ። እሺ፣ እዚህ ጋር ያልነገርኳት እኔ ማጂ ተጠቅሜያለሁ፣ የዶሮ ማጂ ማለት ነው። እሱን ተጠቅሜያለሁ። እንደዚህ አድርገን ከጠበስ ነው በኋላ ቅድም ላይ ያዘጋጀ ነው ዶሮ አለ አይደል? እሱን ነው የምንጠብሰው። አሁን በቀጣይ መጥበሻ አዘጋጅቻለሁ። ዘይት አድርጋለሁ። ሽንኩርቱንና የቅድሙ ላይ ያዘጋጀነውን ዶሮ ለመጥበስ የተጠቀምኩት ንጹህ ዘይት ነው። ምክንያቱም ለሽንኩርቱ ማለት ነው። ሽንኩርቱን ስጠብስ ሌላ ነገር የጠበስኩበትን ሽንኩርት አልጠብስበትም ማለት ነው። ሽንኩርቱን ጠብሼ ቀጣይ ዶሮ ነው ምጠብስ። እሺ፣ ዘይት ግሏል። ያው የቅድሙ ሽንኩርት እጨምርበታለሁ። ራቅ እንበል፣ እዚጋ ጥንቃቄ እናድርግ። ዘይቱ ስለሚፈናጠር ማለት ነው። በምጠብስ ጊዜ ሽንኩርት ይሄን ይመስላል። አሁን ይበቃዋል፣ አወጣዋለሁ። እሺ አሁን ዶሯችንን እንጠብሳለን። ሰርቪስ አድርገን እንጠብሰዋለን እያገላበጥን ማለት ነው። ቀይ እስከሚሆን እንደዚህ እንዳለ ከጌጡ ቀይ እስከሚሆን ነው ይጠብቀዋለን፣ ማለት እንደዚህ ከስሩ ይሄ ቀይ እስከሚሆን ነው። ቁጭ አሁን እንደስሏላ ወጣለሁ ብዙም አላቃጠን ሲቶ ሀሪፍ አጠባበስ ነው። እንደዚህ ቀይ ሲሆን ይቀዋል። ይህ ውዶሯችን ይህን ይመስላል። ቅድም ያቁላላ ነው ላይ ወይም ደግሞ የሰራነው ነው ስጎ ላይ ነው የምንጨምረው። እዚህ ጋር ስንቅመሙ ስናደርግ ጨው ጨምረናል። ስለዚህ የስጎ ላይ ያለውን ጨው ብዙ ማብዛት የለብንም። ባናደርግበትም ችግር የለውም። ሩዙም ላይ ጨው ስላለ ማለት ነው። ስለዚህ ስጎም ላይ ትንሽ ቀምሰን ማወቅ እንችላለን ማለት ነው ጨው። እሺ፣ አሁን ስጓችን ላይ እየጠበስ ነው ዶሮ እንጨምረዋለን። እዚህ ጋር ውሃችን ፈልቷል። ሩዝን ጨምራለሁ። እዚህ ጋር ሁሌ እንደምለው እኔ ሩዝ ሳጥፍ ዘፍዝፌ አስቀምጠዋለሁ። ያው ተዘፍዝፎ የተቀመጠ ሩዝ ነው። ውሃውን አፍስሸዋለሁን ሩዙን አሁን እጨምራለሁ። እሺ እጨመር ነው። ዶሮ እንደዚህ ሆኖ ከስጎ ጋር እያበሰልኩት ነው። ባይበስልም መጀመሪያ ላይ መሰለ ነው ችግር የለውም ግን ሌላው ቅመም እራሳችን ብናዘጋጅ ቆንጆ የሆነ ሽቻ አለው። እንዲሁም ደግሞ ሲበላ ጥሩ የሆነ ቃና አለው ቅመሞችን ለራሳችን ብናዘጋጅ ማለት ነው። እዚህ ጋር ሩዜ እየበሰለ ነው። እዚህ ጋር አሁን ይሄ ይበቃዋል፣ እሳቱን እቀንስለታለሁኝ። ከላይ ሩዙ ስለሚጨምርበት አሁን ሩዛችንን እንጨምራለን። ሩዜ ይበስለዋል። ሩዙን አጥንፍፈዋለሁኝ ከዛ እንደዚህ እያደረግኩ ነው የምጨምርበት ከላይ ማለት ነው። እንደዚህ አድርጌ ጨርሽ እመለሳለሁ። ያው አድርጌ ጨርሽ አለው። ሩዙን አንድ እንትን አንልም እኔ። እንደዚህ ከስር ነው የምገባበት፣ ትንሽ ብድግ ወደ ላይ በቃ። ከዛኛው በኩል እንደዚህ ትንሽ ወደ ላይ ብድግ ነው ማደርግለት ለምን? ዶሮው ከስር እንትን እንዳየ ማለት ነው እንጂ እሩዙን አንንትን አልለው። ቅድም የጠበስነው ዘይት ሽንኩርት አለ፣ እሱን እንደዚህ ከላዩ ላይ አደርጋታለሁ። ከዛ ባልሞን የሚዘጋውና እሳቱን ቀንሽለታለሁኝ። ትንሽ ደግሞ በእንፋሎቱ እንዲበስል ነው የማደርገው። እሳቱን በጣም አድርጌ ቀንሻለሁ። ከዛ አልሙኒየም አምጥቼ እሸፍነዋለሁ ማለት ነው። ዙሪያውን እንፋሎቱ እንዳይወጣ በአልሙኒየም ሸፍነዋለሁ። ሩዛችን ይበቃዋል። እኔ እንደዚህ ዘግቸዋለሁ ሁሌ እንደማደርገው ቆንጆ ሆኗል። እኔ ሁሌ እንደዚህ ነው ማደርገው፣ ሀረርያ ውስጥ ነው ማደርገው። እንዳይቀዘቅዝ እንዲቀዘቅዝ ስለማልፈልግ ነው። እናንተ ፈልጋችሁ አማራጭ ማቅረብ ትችላላችሁ። ግን እንደዚህ አድርጌ ዘጋዋለሁ ማለት ነው፣ እንዲቀዘቅዝ ስለማልፈልግ። ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩኝ። ለምታበረታቱኝ አብሽሪ በርቺ ለምትሉኝ ሁሉ እጅግ አድርጌ አመሰግናለሁኝ። ቻው